መጡት አክሲዮን ገዝቼ ምናምን እያለች ዩቱብ ላይ ቪዲዮ ትሰራልኛለች፣ እና አሁን ብር ስለቸገረ እንዲሸጠው ነው ምናምን እያሉ በዩቱብ ይሸቅላሉ። በተለያየ ነገር ይሸቅላሉ። በዛ ላይ ደግሞ እህቶቻችንን ላሽ ያደርጋሉ። ሻ ናስ አረብ፣ አንቺ ትንሽ ሼሜል የለም እንዲ አታፍሪም? አረብ ሀገር ሰርተሻል ስንት አመት ሙሉ። እንዴት ነው አረብ ሀገር ያሉት እህቶቻችን ብር የምትበዩ? ስንት አመት አረብ ሀገር ሰርተሽ ኑረሽ የያወቅሽ ሁለታችሁም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 ስልክ ያወራችሁ ከእህቶቻችን ጋር ቀርተዋታል። የመዳም ቅሞች እኮ ሞኞች አይደሉ። ይሄን ያህል ቀርተውሻል ነፍሴ። ነገ ደግሞ እኔ በዝረጅም አርግቼ በግማሽ ሰዓት እያንዳንድ መረጃዋን ከነ ኤቪደንሱ አመጣላችኋለሁ። ዛሬም ሰርቼላችኋለሁ። በነገራችን ለቪዲዮ ረጅም አይደለም፣ ትናንትና ያስተላለፉትን መልክ ቆረጥ ቆረጥ አርግቼ። ነገ ግን ከነ መረጃዋ ከነ ቮይሷ ከኔ ጋር ያወራችሁ ከምናምን በረጅም ቪዲዮ ነው የምለቀላችሁ። ለምን ይሄ ነገር መቆም አለበት፣ መቆም አለበት። ለምንድን ነው እንደዚህ አረብ እኔ እኮ የሚገርምህ አረብ ሀገር ኑረሽ ኑራቸው የአረብ ሀገር ያለ ሴትን ልጆቻችን እህቶቻችን ብር እንዴት ትበላላችሁ? እንዴት ትበላላችሁ? እኔ ጋ ከመጡ ቆይተዋል። ሸኳ ሲያቀርቡ ሰሞኑን በነዛ ሁለት አጀንዶች በዚህ በሀራምና በሙዓዝ በሚሉት ቢዚ ሁኜ ነው እንጂ ስንት ሪሲት ይላክልኛል። በውስጥ ስንት የእናንተን ጉድሰማ ሰማለው? እኔ ግን አክብሬ ደውዬልሽ? ኦኬ ሙ ችግር የለውም። በምን ላወራሽ ረጅም ሰዓት ስለምናወራ እኔን አንቺ ሰአዲ በምን እናወራ ስላት በቴሌግራም በኢሞ እንኳን ዋሳቢ አይሰራም። በቴሌግራም አዋራኝ። እኔ እኮ የሚዲያ ሰው ነኝ። ይሄን እንደምትሸውጂ አውቅ ነበረ። ደግሞ የተጻፍሽም አንቺም ከዛ በኋላ ባልሽ ሁሉ አለ በስክሪንሾት እንዳለ። ሀቀኛ ከሆንሽ ነይ እዚህ ጋ ልጆቹ አሉ ከልጆቹ ጋር አንድና አንድ ተነጋገሪ፣ ብራቸው መልሽላቸው። እነሱ ግን ምንድን ያሉ ሙቤ፣ እኛ ብራችን ተበልተናል ከአመት በላይ ስለምናት ነው እየለመናት አልሰጠችንም። ግን አሁንም ዩቱብ ላይ እየገባች እንዲህ ታስተላልፋለች። እኛ ደግሞ ሰዎችን ተጠንቀቁ ስንል ዩቱብ ላይ ብሎክ ታደርገናለች። ሌላ ሰዎች እንድስናስጠንቅቃቸው እኛ ራሱ ምንጽፎ እንዳይታይ ሚዩት ታደርገናለች አለች አሉ እህቶቻችን። አሁንም እርግጠኛ ናቸው። አዎ አሁንም እንደዚህ እያለች እቃ አለ የምትፈልጉ እኔ ጋር እዘዙ፣ ብሽተይ ልናርጉ፣ ጠለብ አድርጉ ምናምን እያለች ታስተላልፋለች። ወደ መረጃው ደርሰናል። ዘጠና ስምንት መቶ ሺ ኮፒሊንኩን ሁለት ሺ ስንት ገብተናል ኮፒሊንግ ያጀማ ስንት ገብተናል? ኦኬ ስምንት መቶ ምናምን ሰዎች አለን። ለአስር ለአስር ሶሻ ዋን ኬ አንድ ሺ ያስፈልገናል መረጃው አለ መረጃው አለ። ከእሷ ጋር ስልክ ያወራኋት ያስተላለፈችው መልእክት ከልጆቹ ጋር ያወራችሁ ነፍ ሪሲት ነው ያለው ነፍ ሪሲት አምስት አምስት አስገቡት ያላ ጀም አምስት ሺ ኮፒ ሊንክ ዋን ኬ ንግባ ሼር አድርጎ አሁንም ዋን ኬ አንድ ሺ ሰው ፈልጋሉ አንድ ሺ ሰው ፈልጋሉ። ዛሬ ሀለኛ አጀንዳ ነው ይሄ። እነዚህ ሰዎችን እኔ አልፋታቸውም። በነገራችን ላይ ለምን ወላሂ እዛ ጋ የጻፉልኝ ኮሜንት ላይ የሚፈልገን ሰው እኛ ያናግረን ምን ታመጣለ አይነት ነገር አለም። የሚፈልገን ጉዳዩ ከእኛ ጋር አደለም ያላቸው እኛን ያናግሩን። አንተ ምን ምንን እውነነው የምታናግረን? እነዚህ ልጆች እኮ እኔ ጋር መጡ አክብሮወኝ። ሙቤ፣ አንተ ሰው ያከብርሃል ሰው ይሰማሃልና እባክህን ወንድማችን፣ እባክህን ብራችን፣ እኛ እህቶች የመዳም ቅመሞች አንተ ነው የኛ ችግር የምትረዳን፣ እባክህን ስማን ብሎ መጡ፣ ሰማኋቸው። ከሰማዎቸው በኋላ እህቶች ያብሽሩ ለኸይር ነው እንሻላ። እኔ እሷን አናግሬያት ሁለቱንም ተመልሼ ነገ መጥቼ ያለውን ነገር አስረዳቸዋለሁ ብዬ ሰብሩ እስከዛ ብዬ እሺ። ግን አንተንም ብሎክ ታደርገሃለች፣ እኛንም እንግዲህ ው ብሎክ አርግተናለች። አዲስ ስልክ ከሆነ ልታነሳልህ ትችላለች። ልክ እንዳሉት ነው የሆነው፣ ያሉት ነው የሆነው። ያጀማ ደርሰናል። ዘጠኝ መቶ ዋንኬ መግባት አለብን። ያጀማ ሸይሩ አንድ ሺ ሰው ፈልጋለሁ መረጃ አለኝ። ስልክ ከእሷ ጋር ያወራውበት። ሁልሽም ዩቱበር፣ ቲክቶከር ትፈልጋላችሁ። ነገ ዩቱብ ጠቅላላ፣ ትዊተሩ፣ ፌስቡክ ላይ እነዚህ ሰዎችን ሼር እንድታደርጉልኝ። እያንዳንድ ቲክቶከር እዚህ ያላችሁ ሁላችሁም ቅዱኝ፣ ሪኮርድ አድርጉ። አሁን ማሳያችሁን መልእክት ቅዱት፣ ሪኮርድ አድርጉት። ዩቱብ ላይ ልቀቁት፣ ቲክቶክ ላይ ልቀቁት። እንዳለ አሰረቻችሁ፣ ለመመሰላችሁ እህቶቻችን ያሉኝ ሙቤ፣ እኛ ተበልተናል፣ በራችን አሰጠን ዓመት ሁለት ዓመት ስለምና ስለልማመጥ አንዴ ልውለድ አንዴ ደርሻ ያለው አንዴ እንዲሁኝ ያለው እያለች አለ፣ ቮይስ መረጃ አለ፣ መረጃ አለ። ደርሰናል፣ ዋንኬ ልንገባ ነው። ሰላሳ አርባ ሰው ነው የቀረ ሙሉት። ሸይሮ ያበናት። አሁንም ሸር አድጎ ሸር አድጎ ሸር አድጎ አረብ ሀገር ኖራችሁ፣ አረብ ሀገር ያለውን ችግር እያወቃችሁ፣ አረብ ሀገር ያለ እህቶቻችን ብር እንዴት ትበላላችሁ? እንዴት ትበላላችሁ? ደግሞ በኦሮምኛም የሆነ የጻፈልኝ ቴክስ አለ። በኦሮምኛ ምን እንደሆነ ታነብሉኝ አላችሁ? ኦኬ እኔ አላቅም ወይ ባለቤታ ኦሮሞ ነው መሰለኝ አላቅም። ኦኬ ዋንኬ ገብተናል። ፐርፌክት ፐርፌክት፣ ሌስ ጎ። አሁን ወደ መረጃ ማለት ነው ገባን። አምስት ሺህ ኮፕሊንግ ያጀማ ገብተናል ገብተናል ገብተናል። ንገሩኝ የስ። ቆይ ቆይ ቆይ፣ ጻፉልኝ አራት ነጥብ አምስት አምስት ሺ ያስገቡት፣ አምስት ሼር ታብ አምስት ሺ ያስገቡት፣ ገብተናል። አራት አልገባን፣ አትዋሹ። አራት ነጥብ ስምንት አሁን የምትሉ ለምን ተዋሻላችሁ? አትዋሹ። ኦኬ፣ እሺ፣ እንግዲህ ከእሷ ጋር ስልክ ያወራውት ገባን፣ ገባን። ሰላም አለይኩም ገባን አራት ነጥብ ዘጠኝ እሺ፣ ይኸው ስልክ ደውዬ ያናገርኳት ሸይሮ ያበናት ገና ዩቱባችሁ ላይ ችግር ይፈጠራል። ኦኬ፣ ገብተናል። ኦኬ፣ ከኋላ ያለውን ላጥፋው እንዲታያችሁ፣ በደንብ እንዲታያችሁ፣ በደንብ ልታዩ፣ በደንብ ስሙ። ትናንትና እኔ ጋር እህቶቼ መጥተው ሸክዋ አቅርበዋል። ኦኬ፣ እዚህ ላላችሁ ሰዎች፣ አዳዲስ ሰዎች መጀመሪያ ከእሷ ጋር ስልክ ሳ የሯትን ሳላሰማችሁ የእህቶችን ሸኳ ላሰማችሁ። በርካታ እህቶቻችን መጥተውን ያ ጋ ሙቤ፣ እነዚህ ግለሰቦች ብር በልተውኛል ብለዋል። ኦኬ፣ አንድ ሁለት ላሰማችሁ። እነሱ ለእኔ ይላኩል ትናንትና የነበረው ነው። እሺ ሙቤ፣ እኔ ላይ ድቤ ነበረ። ስማቸው እንጠቅሳለዋል፣ ከሚሴ ነው። ሳዲን አሊ ናቸው። በቃ ከሶስት አመት በፊት ጠልቤያቸው ነበረ እና ከጦርነቱ በፊት ነው የጠለብኳቸው፣ እቃ ማለት ነው። ያን ጦርነቱ እንደገባ እሷን ወደ እኔ ማምጣት አትችልም፣ እኔ መረከብ አልችልም ነበር እና ተመካክረን፣ ሳዲ ቀመጥልኝ አንቺ ጋ ስላት፣ ችግር የለውም ይቀመጥ አለችኝ። እሺ ብዬ አስቀመጥኩ እሷ ጋር ማለት ነው። ሶስት አመት ምናምን ይሞላዋል መስለኛል። ግን እኔ በፈለግኩበት ሰዓት ዛሬ አመት ይመስለኛል፣ ሳዲ ቀይን አስረክቢኝ ከላሳ አሁን መንገዱ ተከፍቷል ምናምን ስላት፣ ብሩን ጨርሽና እቃሽን ጨርስልሻለሁ አስረክብሻለሁ አለችኝ። የቀረውን ብር በሙሉ አስረከብኳት ማለት ነው አምኛ ስለነበር ማለት እንዴት ነው፣ ብቃሁን ግማሹን ሳታስገቢ ሙሉን ብር ምን ከፍሬ ስላት፣ ቤተሰብሽ እቃ ግዙ ብለሽ ብትነግሪያቸው ብሩን ሳትጨርሺ ይገዛሉ እንዲህ አለችኝ። በቃ ሊሆን ይችላል አልኩኝና፣ ስላመንኳትም ስለነበር ሙሉ ብር አስገባውላት ማለት ነው። ምንም ነገር ሳይቀር ያው ብዙ እቃን የገዛሁት እሷ ጋር ያለኝ ነገሮች ማለት ነው። ሙሉ የቤት እቃን የገዛዋትኝ ያኔ ከማቆራረጥ ብዬ መንገዱም ዝግ ስለነበረ እኔ ካሽካሽ ካሽ እየላኩላ ነበረ ቃሁን ስገዛ የነበረው ማለት ነው። ግን አሁን እቃይን በምፈልግበት ሳ ሰአዲ ቃይን አስረክብኝ ስላት ነገ ዛሬ፣ ነገ ዛሬ እያለች ይኸው አመት አስቆጠረች ማለት ነው። በራሷ ሰዓት ማለት ነው። ግን እኔ ቀቃይን በምጠይቅበት ሰዓት እኔ ጋር አራት አመት አስቀምጠሽ አሁን ደግሞ ቀይራስ ረክብ ያሽ ደግሞ ትጨቀጭቀኛለች የሚል የምላሽ ትሰጠኛለች ማለት ነው። በቤተሰብም ማስጠየቅ ያለው በውስጥ በውስጥም ለብዙ ሰዎችም እንትን ብያታለው፣ እምቢ አለች። መጨረሻ ላይ ስልኬን፣ ዘጋችብኝ አሰረች ስልኬን ማለት ነው። እስከ በኋላ ጀምር ማለት ነው። ስልኬን አሰሩ ቤተሰብ ረመዳን ላይ ላኩኝ ወልጅ ተኝቻለሁ አለች እና መለሰቻቸው ሸዋል አስር አለች ሻዋል አስሩ አልፎ አሁን ሶስተኛ ወር ደርሷል ማለት ነው። ግን ያ ነገ ዛሬ ነገ ዛሬ እያለች ያው ብዙ ብርነቱ ሰው በቃኒ እንግዲ በውስጥ አስጠይቂያት አለው። ሚዲያ ላይ ከመውጣታ በፊት እዚህም ጅዳ ያሉትም ታዋቂ የተባሉትን ሰዎች ጠይቄያቸው ነበረ። እነሱም ከሰው ጋር መጋጨት አንፈልግም የሚል ነው መልሱን የሰጡኝ ማለት ነው። በውስጥ በብዙ ሰው አስደውያ ያለው አተ እህቴ ራሱ ስትደውልላት ኦኬ፣ ይሄ አንድ ነው። ትናንትና እንግዲህ በርካታ ሰዎች ነው እኔ ጋ የመጡት ይቺ አንዷ ናት። ቆይ፣ ቀጣይ ቆይ፣ ጠብቁ ሃይላይቱን ነው ማሰማችሁ። እስኪ እኔ ነገር ማድረግ አልችልም ማለት ነው እንጂ እንዴት እንደዚህ ያደርጋል የምትሉት ነገር እንትን አለ። ቀጥ ማልሻ፣ አንዳንዴ የምንሰማው ነገር በጣም ያናዳል። ትናንት ነው እና ስለዚህ ነው ነገሩ በውስጥ ብዙ ነገር ጠይቅያት አለው ደውያት አለውኝ አጽፌ የላት አለውኝ። በዩቱብ ራሱ ኮመንት ስጽፍ ሚው ታደረገኛለች ያ ኮመንቴ ለሌላ ሰው እንዳይታይ ማለት ነው። እሷ ሌላ ቤት ስገባ ነበር ምጽፍላቸው ነው እውነት ነው እንዲህ ምናምን የሚሉ ብዙ ልጆች አሉ ከስር። እኔ እንደተበላውኝ ሌሎች ልጆች እንዲበሉ ስለማልፈልግ ነው ከስር ኮመንት የምጽፎ የነበረው ማለት ነው። ሌሎች እንዲማሩ ነው እንደኔ ተበልተው እነሱም እኔም ተበልቼ እነሱም እንዳይበሉ ግን በቤቷ በቲክቶክም በምንም ይሁት አድርጋኛለች። እኔን ሁላችንም ማለት ነው እዚህ ጋር ያለነውን ልጆች ማለት ነው። አሁን ያለነው ሶስት ነን። ያው ግሩፕ አስረን በውስጥ ጠይቀናታል፣ መልስም አላገኘንም። ነገ ዛሬ ነው የእሷ መልስ ማለት ነው። እና እንደዛ ነው። ከአራት መቶ ሺህ በላይ ነው የእኔ ብር ማለት ነው። እሷ ጋር ያለኝ ሀቅ አራት መቶ ሺህ አራት አራት መቶ አምስት ሺህ ብር ነው የእሷ ላይ ያለኝ ሺህ አራት መቶ ሺህ ማለት ተመልከቱ። አራት መቶ ሺህ እኔ እንኳን እዚህ ኤሮፕ ላይ የኖርኩ ብዙ ብር ለኔ አራት መቶ ሺህ በነገራችን ላይ ተመልከቱ። የሁለት ወር ደግሞ እዚህ ነው። ቢያንስ እቺ አንዷ ናት። ቀጣዩ ደግሞ በርካታ ሰዎች ይመጣሉ። ከና የመጀመሪያው የሰማ ናት። አራት መቶ ሺህ ትናትና አንድ ናት። አራት መቶ ሺህ እየደመራችሁ ሁለት ሰሙን ለእናንተ ትቼላችኋለሁ። ኦኬ እሺ። ዋሌይኩም ሰላም ሀዩ ሸር እያደረግን እቺ ሌላ ናት። ስሙ ሼር አድርጉ፣ ለአስር ለአስር ሰዎች ሳዳና ካሪ ቃዝሽ ነበር። የዛሬ አመት ነው ያዘዝኩት ኳ አረቢያ መድረሳዣት ነበረ ነው፣ ሙሉ መረጃ አለኝ፣ የዛኩበት ረሲድም ነው። እሺ እሺ፣ እንዴት አድርጎ ነው ገንዘብሽን የተቀበሉሽ? መጀመሪያ አንቺ የት ሀገር ነው ምትኖሪው? እኔ ምናራ ዱባይ ነው። የዛሬ አመት አዘዝኳት፣ አረቢያ መጅልስ አስራ ሁለት ሜትር ማለት ነው። እና የመጀመሪያ ቀብድ ሰላሳ አንድ ሺ ላኩላት። የዛሬ አምስት ስድስት ወር ደግሞ አንደኛ ወር በዚህ ሀገር ማለት ነው። ቀሪ ብር ዝጅና ሌላ ክልሽ ቃሽን አለች። ከዛ በኋላ ሪካርድ ደማት መልስ ነው። ያስገባሽበት ስንት ብር ነው? የዛሬ አመት ቀብድ ስሰጣት ሰላሳ አንድ ሺ ብር ነው ላኮላ። ቀብድ ቀብድ፣ የመጅልሱን ማለት ነው። እያንዳንድ እዚህ ጋር የሚመጡትን ጠቅላላ እርግጠሽ ደምሬ ደውዬ እኔ ለሰአዳ ለባሏም መነግራችኋል። ይሄን ያህል ሰው መጥቶ ይሄን ያህል ተጠይቃችኋል መቶ ብዬ ይዣቸው እመጣለሁ ካልመጡ ነው ፎቶቸው የምንለጥፈው እስከዛ ድረስ ትናንትና ኦኬ እሺ ሰላሳ አንድ ሺ ብር ቀብድ ሰጠሻል ሙሉ ብር ዝጊና ብላክድ ሽቃሻል ቆልሻል ስትለኝ ዘጠና ስድስት ሺ ሰባት መቶ ሀምሳ ብር ላኩላት እንደገና ደግሞ በሁለተኛው ቀን ቆርጦ ነበር የላከው እና ሰባት ሺ ሰባት መቶ ብር ላኩላት አጠቃላይ መቶ አርባ ሺ ብር ነው መቶ አርባ ሺህ ብር ቅድም የቅድም አይገባችሁ። አራት መቶ ሺህ ብር አራት መቶ ሺህ ፕላስ መቶ አርባ ሺህ ስንት ደርሰናል? አምስት መቶ አርባ ሺህ ደርሰናል። እነዚህ የሁለት ሰዎች ብቻ ነው የትናንትናው። ኦኬ ሁለት ሰዎች ብቻ ናቸው። ሌላ ሰዎችም አሉ የገቡ፣ ግን ሁሉን ላሰማችሁ። እዚህ በጣም ብዙ ሰዎች ስላላችሁ ያለውን ነገር እንድታውቁ ነው። እኔ እህቶቼን ከሰማሁ በኋላ ያልኳቸው ነገር ሰምቻለሁ። የእናንተን ሀሳብ ተቀብያለሁ። አሁን ደግሞ በውስጥ የሳዕዳና የአሊም ቁጥር ላኩልኝ። እነሱን ደውዬ ውይ ላናገራቸው አልኩኝ። እነሱ ደግሞ ለሙቤ የሰጡት መልስ ምን ነበረ? ሳዲ በእኔ ደወልኩላት ዛሬ በቀጥታ ካለበት ሀገር ከጀርመን በቀጥታ ደወልኩላት። ሳዲ እንዴት ነሽ ሰላም ነሽ? አዎ ስሙ፣ ያለችኝ የሰጠችኝ መልስ ማለት ነው ለስን ዋሺ ሰይ ይኸው ሳዕዳ ነሽ? በዋትሳፕ ስደውልሽ አይሰራም። ሙቤ ነኝ፣ ሰው እንዳናግርሽ ስልክሽን ሰጠኝ ነው። ዋትሳፕ፣ ቴሌግራም ቴሌግራም ይሰራል፣ እደውልልሻለሁ። አሁን በቀጥታ ስለምደውል ከጀርመን ስለሆነ ይቆጥርብኛል። ተመልካቱ ቴሌግራም ላይ አልነሳችሁልኝም ስደውልላት በድጋሚ ተደጋግም የደጋግም የደወልኩላት፣ እዩ አያች መረጃ በውስጥ አናግራት እያላችሁ ላላችሁ እዚህ ኮሜንት ላይ የጻፈችሁን ደግሞ አሳያችኋለሁ። መጀመሪያ ላይ እንግዲህ አስታሊ ነበር። በቴሌግራም ደውልልኝ አለችኝ። በቴሌግራም ደወርኩላት በቴሌግራም ዘግተዋለች። ስጽፍላት ግን ሌላ ቁጥር ሰጠችኝ፣ እሱም የዓሊ ነው። እሱ ደግሞ እያለ ያለው ባለቤቴ እንግዲህ ከያዘዙ ሰዎች ካሉ ከእሷ ጋር ነገሮች አቆይተባቸው ሊሆን ይችላል ይላል። ስለዚህ ጉዳዩን እያወቀች ነው። ስልኩን ማታነሳ እየጠራ ነው። መጀመሪያ አንስታልኝ ነበር፣ ማታ ከሆነ መጀመሪያ ተነሳለች ዘጋጁ። ስለዚህ ያው እሷን ለማናገር ሞክረናል። አሁን ያለው አማራጭ ሚዲያ ላይ ያለውን ነገር ለማህበረሰቡ አስረድደት ከዚች ግለሰብ ጥንቃቄ እንዳደረጉ መልእክት ማስተላለፍ አለብን። አያችሁ፣ መረጃ እንደደወልኩላት ደወልኩላት የጻፈችልኝን ደግሞ ቴክስት ዩ ቴሌግራም ላይ መጀመሪያ ቴሌግራም ላይ ና አለችኝ። አንብቡ፣ ይኸው አንብቡ። ቴሌግራም ላይ ይሄ ማን ነው? የእሷ ነው፣ የባሏ ነው። ይኸው የጻፈልኝ ጽፌላት፣ ይኸው አንብቡ፣ አንብቡ። ቴሌግራም ላይ ይኸው ታያቸዋል አይደለ? አንብቡ። ኦኬ በኋላም ይኸው ይኸው ሰዎች ገንዘብ እየጠየቁ ስለሆነ ላናግራት ትፈልጋለሁ፣ ያው የሚፈልጋት ሰው እራሷ ጋር ይደውል እያሉ፣ ስለዚህ አልፈልጉም እነዚህ ሁለት ሰዎች ማለት ነው። ገባችሁ? እንጂ እኔ እዚህ ሚዲያ ላይ በቀጥታ አላማጣቸው ነበር፣ እድሉን ሰጥቻቸዋለሁ። አሁን ደግሞ ከተበሉት ልጆች ራሳቸው ትሰማላችሁ ማለት ነው። ሀቅ ሀቅ ነው። እሺ እኔ እንደዚህ ፎቷቸውን አልለጥፍም። ገንዘብ ያለው ሰው እቃ እኛ ጋር ያዘዘ ሰው እነዛ ሰዎች ራሳቸው ያናግሩን። ከአንተ ጋር ምንም የምንነጋገረው ነገር የለም። እኔ ደግሞ እነዛ ሰዎቹ ደግሞ ሙቤ፣ ሞክረን ሞክረን ስልካችን ብሎክ አርግተናለች አታነሳም። እሺ ሰዎቹን ያናግሩኝ እያል ቴክስቱ ላይ ጽፌላታለሁ። ለምንድን ነው ብሎክ የምታደረጋቸው ስላች አንተ ውሸት አምነ ብሎክ ያረኩ ሰው የለም ማለት ቴክስቱ ላይ አለ። ነገ በረጅሙ ቪዲዮ ሰራለሁ ዩቱብ ላይ እለቅላችኋለሁ። ዩቲዩባቸውን ደግሞ እንዴት እንደምንሄድበት አስተምራችኋለሁ። በቃ ለምን አሁን ሰዎቹን አስገባችኋለሁ። ከነሱ ደግሞ የሚሉትን ነገር ትሰማላችሁ? እሺ አስፈላጊ ከሆነ በርካታ መረጃዎች አሉን በርካታ አንድ ሁለት እያልኩ ላሰማችሁ የምችል እዚህ ጋር አንድ ሰዓት ቁጭ ብዬ የእሷን መረጃ ያወራችሁም በዋትሳፕ ላይ ቃል የምትገባውን እንዳለ አለ እንዳለ፣ ግን ረጅም ቪዲዮ ሰርቼ ነገ በቪዲዮ እኔ ማስተላልፈላችሁ። ገባችኋል? ስለዚህ ቆይ ላሳያችሁ፣ ላሳያችሁ መረጃ ለምትሉ ማለት ነው። ይኸው አንድ መረጃ እንግዲህ እንዳለ እህቶቻችን ቪዲዮ ቀርጸዋታል እያንዳንዱ ተመልከቱ ቆይላችሁ። ወይ ዐለይኩም ሰላም ወራህመቱላሂ በረካቱ። ሰላም ነው እንዴት ነሽ ደህና ነሽ ነው ያለው። አልሐምዱላህ አዎ፣ አረሳው አለበት ምትጻጻፍ ነው። አዳን ረመዳን እንዴት ይዞሻል? እና ኢንሻአላህ። እሺ፣ ችግር የለም ረመዳን ይጣና በደብ ነው። አራደን አሁን የረመዳን ትንሽ ወከባ ስለሆነ ነው። ሰላም አለይኩም ወራህመቱላሂ በረካቱ። ሰላም ነው እንዴት ነሽ ደህና ነሽ ነው ያለው። አልሐምዱላህ ሁሉ ሰላም ነው እሺ ውዴ ሂሳቡን ያው እንግዲህ እንስራና ስራ ሂሳባቸው ያለውን አጠቃላይ ሂሳቡን ደምረ እና ያለውን ነገር አስተካክለን እስ ትእዛዞችሽንም የተጻጻፍ ናቸውን እስ እንደገና ልከሽልኛ ላይ ቃ ዝርዝራችን ፈርኒቸር እርቃዎችም አሉ። ሂሳቡን ስሪ አጠቃላይ አንቺም ስሪ፣ እኔ አስቤ እነግርሻለሁኝ። ቀሪውንም የራክሽ አለ የራክሽ ቀብድ የራክሽ ሊብር እሱን እሱን አስበን ያለውን ነገር እንጨራርስ። እቃውን ምን ይል አስቀባባው ና ጃይ ዘርጌ ይወስደዋለን። ይኸው የቀረውን ሂሳብ አስገባችላት ማለት ነው። የቀረውን ብር አስገባችላት፣ ይህን ይሄን ቀሪ ሂሳብ አለች። ቀሪ ሂሳብ ከገባ በኋላ ይው እዚህ ጋር የገባውን ሂሳብ ሁሉ ነገር በስነ ስርዓት አስቀምጠታል። ዋሳብ ላይ ሪኮርድ አድርግተውታል። ድንገት እንኳን ብደመሰሰው ብሎ ቮይሱን ማለት ነው የተጻጠፈችው በነገራችን ላይ። ተከሷታላችሁ። እች ልጅን በደንብ አድርጋችሁ እሷና ባሏን ተከሳላችሁ። እንዴት እንደምትከሱ ጠበቃይት እንዴት እንደምታገኙ እኛ ነገራችኋለን። መከሰስ አለባችሁ። ለምን አጭበርባሪዎች ናቸው። እድሉን ሰጥተናቸዋል። ይኸው ከዛ በኋላ ያስገባችበት አያችሁ፣ አስገባችላት የቀረውን ገንዘብ ይወላችሁ። ከዛ ብሎ ካረገቻት ዘጋቻት፣ ፊኒሽት። ሰላም አለይኩም ወረመቱላ በረካቱ። ሰላም ነው። ወደ እንደ ደህና ነሽ? አልሐምዱሊላህ፣ ሰላም ነው። እሺ ትራንስፖርቱ እና ያው እኔ ያላሰብኩትም አስበዋለሁኝ አስበዋለሁኝ ያለውን ነገር ደግሞ መኪናና አመቻችቼ እነግርሻለሁኝ። በቃ እንደዚ እያለች እንደዚህ እያለች እንሻላ እያለች ከዛ በኋላ አትመልስላቸውም። በጣም ብዙ መረጃ ነው ያለው። አሁንም አላችሁ፣ አሁን አስገባችኋለሁ ማለት ነው። አሁን ትሰማላችሁ። ልጆቹ አሉ። ከፈለገች ትከታተናለች በደንብ እንደምትሳዳ ስማ፣ አንተ አሊ በደንብ እንደምታዩ ያውቃለሁ። ኑና ዚጋ ያለውን ነገር ሀቅ ላይ ነህ ካላችሁ፣ ዛሬ መጀመሪያ እኔ በጸባይ በጸባይ ደውዬልሽ በቴሌግራም አናገረኝ ብለሽ አንደኛ ነገር ያጠፋሽ ጥፋት በቴሌግራም ስደውልሽ በቴሌግራም አናገረኝ አልሽ። ከዛ ምናልችን በዚህ ቁጥር አናገረኝ ብለሽኝ፣ የማን ቁጥር ሰጠሽኝ? የባልሽን ቁጥር እኔ አንቺ መስለሽኝ ነበር። ከዛ አይ እኔ አሊ ነኝ እና ምናም ምናም እያለ ከኔ ከተጻፈ፣ ለምን ባለ ጉዳዮቹ እሷን አያናግሯትም? አንተ ምናም ብዙ ነገር ነው የተባባል ነው አንተ ያገባህን ብላችኋል። ያገባኛል እህቶችን ጉዳዩን ይዘው መጥተዋል። ከፈለግሽ ነይ እዚ ካልመጣሽ ደግሞ መደረግ ያለበትን እርምጃ እንወስዳለን። ይዙባችሁን ደግሞ ምን እንደሚከሰት በቅርብ ቀን ታያላችሁ፣ ጠብቁኝ። በዛ አይደለም ሰዎችን እያጭበርበራችሁ ያላችሁት ማልሽ። እህቶቻችን በዚህ አይነት መንገድ መባላት የለባቸውም። እኛ አትስሩ፣ አትቀይሩ፣ አትለወጡ አላልንም። ግን በራሳችሁ ሰርታችሁ በልፋታችሁ በራሳችሁ ገንዘብ ለመለወጥ ሞክሩ። በሰው ብር አይደለም ነይሬ

እኔ የምነግራችሁ ልጆች ውላችሁ፣ ይሄ ፖለቲካ አይደለም። ይሄ ገንዘብ የህይወት ጉዳይ ነው። የአረብ ሀገር እህቶች ኩላሊታቸውን እየታመሙ ቆመው የሰሩት ብራቸው ነው። እዚህ መታችሁ እንደዚህ እንደዚህ እንላለን የምትሉ ልጆች እረፉ። ሙቤ፣ በነገራችን ላይ ቅልቦችን እናስፈልጋቸዋለን። በሰው ኢትዮጵያ ላይ ራሱ ይከሰሳሉ። ማንም አይለቃቸውም፣ ይከሰሳሉ። ይህ ቀላል ብር አይደለም። ከግማሽ ሚሊዮን የሶስት ሰዎች እኮ ስድስት መቶ ስልሳ ሶስት ሺህ ብር ነው። ኧረ ሌላም ሰው መጥቶልኛል። ሊማስ ሌላ ሰው ልኮልኛል። አንቺ ከላክሽልኝ ሌላ ሰው ሙሉ እኔ አሁን ሌላ ልጅ አስገቡኝ እያለች ነው የተያዘባትን እንደነሱ። ስለዚህ ቀላል ብር አይደለም። እዚህ መታችሁ እረፉ። አላህ ምሩ ምናምን አትበሉ። ይሄ ቀልድ አይደለም። አስገቢያቸው፣ አስገቢያቸው። ይሄ አዳምጡ፣ አዳምጡ።